ትንሹን አዶናይ ቃኝት አድርገን እንምጣ። አዶናይ እብድ ነበር። በጣም በጣም ምታስ ላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር። ከልጅነት የጀመረው ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ሆናን ቁርጥ በላ ነበር። ያ እንግዲህ ድንኳን ሰበረ ማለት ነው። በኃይለኛው ቀጠሩ ጓደኞች ምናምን እናቅበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር። ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ማየት ይመቸኝ ነበር፣ ደስ ይለኝ ነበረ። ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የምቸገርበት ነገር ነበረ? ኡፍ እኔም ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል። በቃ ድግስ ድግስ ቤት እየገቡ መሬት መሬት ነው ቼክ የሚያደርጉት፣ እንዴ እንዴ የሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ፣ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ኋላ ማለት ነው እም ነጻነቴን የምፈልገው ከዛ ጀምሮ ነው። በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት። ያ ከዛ ወደ አሜሪካ ሄድክ? ነው ወደ ካናዳ አሜሪካ ቆየሁኝ ለሁለት ወር ምናምን። ባይገርምሽ እዛ ስገባ ለአስራ ሁለት ሰዓት ነበር ምሰራው በየቀኑ ስራ። አዎ መጠጥ ቤት ነበር ምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበረ ምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት ህፃ ነው ቢካዝ፣ አንዴ የተናገረው ካልሰማሽ ይናደራሉ። ያ ሁሉ ለፍልፍ አልሰማኝ ናም ይላሉ። እንደዚህ ብዬ ነበር ምሰማቸው ጆሪ፣ እንደዚህ ቻል ማለት ነው። ከዛ የመስማት አቅም ሄዳበረ ምናምን ለስድስት ቀናት ነበር የምሰራው አስራ ሁለት ሰዓት ሽፍት፣ ረጅም ሰዓት የምሰራው ለዛ እድሜ። አዎ በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛ ጋር ነበርኩኝ ጠበቃ አናገርኩኝ፣ እድል ይኖራል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ። ምናለኝ ጠበቃው ያንተ ኬዝ እንኳን አይሆንም፣ የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው። የኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ሕግ ሰው ደግሞ ከበደው ማማከር ይህን ነገር ያለ ፍቃድ ስለሆነ ሕግ የለውም መሻገር ከአሜሪካ ወደ ካናዳ ያለ አቅም ያንተ ጉዳይ አለኝ። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ መኮንች የምትበልጠው ኧረ ተው ስተታት ስራ ረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቱብ ገብቼ መንገድ እንዳላወቅኩኝ እሷን ተከትዬ ነው ወደ ካናዳ የሄድ ግዴታ ተሻገርኩት ማለት ነው እ በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። ኢትዮጵያ ስመጣ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሸኝ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ላይ ወጣችበት ጊዜ አስታውሳለሁ አስታውሳለሁ ራስህን ከዚህ ወጥቻለሁ አለው ብዬ እላ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለእኔ የሚታየኝ እዛ ውስጥ እና ምሳሌነት ትምህርት ነው የሚታየኝ። እና ሰው የተረዳበት መንገድ ግን ያ አልነበረምቢካ ቆርጠው፣ ጉድ አደረጉኝ፣ ላይ ቆራርጠው ተጠቀሙበት፣ አሸንፉኝ። ይህም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደል የምትፈተነው ነው ያንን ፈተና አስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለእኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው። ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣን አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጧት። የአራት ሰዓት ነገር ነበር፣ ምክር ነበር የሰጠሁት። ከዛ አራት ሰዓት የ30 ሰከንድ ቪዲዮ አውጥቶ ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው። የውሸት ደስታ ሰጣህ ያለው ይልሃል ጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ፣ ከውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? ከዚህ መውጣት አልችልም ብለ ተዳክመ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናነቅሻል? ሁሉም ነገር አለሽ። ለማምለጥ ወደ እሱ እነሱ ናቸው ምርጮች። ለሰው መናገራቺ፣ መውጣታቺ፣ ሰው እሱ ነው በቃ ጊዜያዊ። እሱ ጋር ትገበያለሽ ከዛ እሱ ከዛ ውጤቱ ደሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቅምባቸው ታላላቅ ኃይል ናቸው። የሰይጣን ገባሽ አይደል? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ደካ ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደል? ከዛ ጸጸት የምንወጣው በምንድን ነው? ቢካዝ ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደል? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው። ለራሴ ይዋ በመሆን በመረዳት ኦኬ፣ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ ራሴን እንጠላለሁ፣ ከሰው በታች ነው አስባለሁ፣ ግን ራሴ የዋህ ነኝ ችግር የለው። እንዴት እዚህ እንደመጣሁ አላቅም፣ እንዴት ራሴ እንደዚህ እንደጠላሁ አላቅም። ግን ለራሴ የዋህ ሆናለሁ፣ ዛሬ ለራሴ የዋህ ሆኜ አላቅም። ባይ ዘ ወይ አላፍታት፣ እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ለምንዶ ራሴን ምኮረኩመው በየቀን? ለምን ማን ያደርገኝ? ማን ያስተማረኝ? ገባሻ አይ ቲንክ ምርጫ ነው፣ ምርጫ ነው ሁሌም በየቀን። ግን ራሳችን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው። ማነው የሰጠን? በመንፈሳዊ ደረጃ ነው የተሰጠን። እንደ ሀገር አንተ በታችና አንተ ቆንጆ አይደለህም፣ አንቺ እኮ እንደዚህ አይገባህም እኮ አይገባህም፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ እነዚህ ድምፆች እየሰማኋቸው ነው፣ ግን የዋህ መሆንን እመርጣለሁ። ለራሴ የዋህ እሆናለሁ። ዩ ኖ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ አዎ በቃ ሊው እስኪ ልምረት፣ እስኪ ዛሬ ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርግ ያለው ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል። ግን የዋለው እስኪ። እንግዲህ ዝነኝነት ባጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባት እና የመታወቅን እድል ተቀናችኋልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው ጥቃጅስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። እኔ የምላችሁ አዶናይን ግን ሳላደንቅ ማለፍ አልፈለኩም። የአዶናይን ፖድካስት አምልሰት ሙጬ ላይ ሙሉ ቪዲዮን እያዩት ነበርና፣ እስከዛሬ ያው በርግጥ ብዙም እንደዚህ ተከታትዬው አላውቅም፣ ብዙም ልብ ብዬው አላውቅም ግን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 ቀልቤን ስለሳበው እና በጣም ስለተመቼ ነው አሁን ይሄ ሳላደንቀው ማለፍ አልፈለግኩም ገባችሁ ዝም ብ አለፌ ዝም ብል እንደውም ልሰግጠ ልሰግጥ ብ ልናገር አብዛኛው አበሻ ችግሩ ምንድን ነው ነገሮችን እንትን ማለት አይፈልግም በውስጡ ነው የሚይዘው ወይ አይናገርም ወይ ይሄ ምንድን ነው የሚባለው ወይ አይታችሁ ማለፍ ነገር አለ አዶናይ አምለሰት ብሮድካስት ጋር የነበረውን ቆይታ እጅግ በጣም ብዙ ሰው ወዶታል በተቃራኒው ደግሞ የሚጠላውም አልጠፋም። የጠሉበት ምክንያት አብዛኛው ሰዎች አስተያየታቸውን ሲገልጹ ከሰይፉ ጋር አልቀርብም ብሎ አምለሰት እንዴት ትጋብዘዋለች የሚል ነበር። ግን ምን ያገናኘዋል? ምንም አያገናኘው። ምክንያቱም ሁለቱም የተለያዩ ብሮድካስቶች ናቸው። አምለሰትም ሆነ ሰይፉ አዶኒን በማቅረባቸው ለራሳቸው ጥቅም ነው። አንደኛ። ሁለተኛ ጥቅሙ አዶኒ ደግሞ ራሱን ለህብረተሰቡ በደንብ ያስተዋውቅበታል አለቀ። የሚዲያ ስራ ይሄ ነው። ሁለቱም የሚያገኙበት ከሆነ የሰራቸው አካል ነው። የሚያገኙበት ላይ ወጥረው መስራት፣ አዶኒም እራሱን ማስተዋወቅ በደንብ አስተዋውቆበታል። የተለያዩ ሶሻል ሚዲያዎች ላይ አጋጥሟችሁ ከሆነ አንዳንድ ሰዎች ብሮድካስቱን ካዩ በኋላ ማለትም የአዶኒ ኢንተርቪው ካዩ በኋላ ብዙዎች ከምንስልበት ወይ ደግሞ አዶኒን ከምናይበት መንገድ በተቃራኒው ነው ያገኘ ነው። ስኬቱንም ብቻ ሳይሆን የተናገረው ያለፈበትንም ጎዳና ነው። አብዛኛው ሰው ሚስጥሩን ገበናውን ደብቆ በሚይዝበት ሰዓት እሱ ግን ይህ የኔ ሚስጥር ነው ግን ተማሩበት ብሎ ባወጣው እውነት እጅግ ዋጋ እየከፈለበት ይገኛል አዶኒም ብሏል። ቀንጭበው ወይ ደግሞ ቆራርጠው ያችን ነገር ብቻ ወጣት እንጂ ሙሉ ቪዲዮውን ቢሰሙት ለእኔ ማዘን ብቻ ሳይሆን ለራሳቸውም ትምህርት ይወስዱበት ነበር፣ ቤተሰባቸውንም ከዛ ነገር ይታደጉበት ነበር ነው ያለው። አብዛኛውን ጊዜ መጥፎ ስራችን ጎልቶ ይታያል፣ ጥሩ ነገር ከምንሰራው በላይ ማለት ነው። ሁሉም ሰው ቢሆን በጥሩ መንገድ ወይ ደግሞ በጥሩ ስራ ላይ ብቻ አይደለም ህይወቱን እያቀና ያለው። አንዳንዴ ራሱን ፈልጎ ይሆን ሳይፈልግ መጥፎ ጎዳና ላይ ይገኛል ግን ዋናው ተምሮ ማለፉ ነው።